እንደምን አላችሁ? ውድ ጌታ ቤተሰቦች፣ ዛሬም የጌታ ምሕረት ጸጋ በስቶልን በተመሳሳይ ርዕስ በመጨረሻ ክፍል የእግዚአብሔርን ጊዜ እንዴት ልጠብቅ በሚል ዋና ርዕስ አምስት ቀናት ቆይተን ዛሬ የመጨረሻውን ክፍል ደግሞ አብረን የምናጠናበት ሰዓት ይሆናል። ዛሬ ክፍል ስድስት እግዚአብሔርን በጸጥታና በማረፍ መጠበቅ በሚል ርዕስ አብረን የምንቆይ ይሆናል። የጌታ መንፈስ እንዲያስተምረን አጭር ጸሎት እናድረግ። ጌታ ሆይ ዛሬም መተናል በፊትህ አንተ መናገር የማይደክምህ ሁሌም አዲስ የሆነው ቃልህ ዛሬም ልታስተምረን ልትመክረን፣ ካለንበት ልታነሳን በመሀከላችን ስላለ እናመሰግንሃለን። ድካሜ እንዳይከለክልህ፣ ኃጢአቴ እንዳይከለክልህ፣ በኢየሱስ ስም ልትናገር የወደድከውን ሁሉ ለልጆች ለእኔም እንድትናገር ለምንሃለው። የልብህን ሐሳብ እግዚአብሔር ሆይ በእያንዳንዳችን ላይ እንድትገልጥልን እግዚአብሔር ሆይ በመጠበቅ ውስጥ በምናልፍበት ሰዓት እንድንረዳ ሐሳብህ እንዲገባን ከሐሳብህ እንድንስማማ እንድትረዳን። እንጸል ያለው ሁሉ ለአንተ አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። እንግዲህ እግዚአብሔርን በተለያየ መንገድ እንዴት ልጠብቀው በሚል ርዕስ ከክፍል አንድ ጀምሮ ዛሬ መጨረሻው ቀን ላይ ደርሰናል። እግዚአብሔርን ስንጠብቅ ከኛ የሚጠበቃ ነገሮች አሉ። ትላንት በምስጋና ውስጥ ያለውን ድል አይተናል። ዛሬ ደግሞ አንዳንዴ ዝም የምንልበት ሰዓት ይኖራል። በጸጥታና በማረፍ ውስጥ በመቀመጥ የእግዚአብሔርን ድል የምናይበት ጊዜ ሊኖር ይችላል። ለዛ ነው በመጽሐፍ ቅዱስ ውስጥ በተለይ ዳዊት ነፍሴ ሆይ እረፊ፣ ማዳኑን እይ፣ ዝም በይ እያለ ከነፍሱ ጋር ሲሟገት እናያለን። ብዙ ጊዜ በጭንቀት ውስጥ በመጠበቅ ውስጥ ስናልፍ ዝም ብለን ከማዳመጥ ይልቅ ወዮታችንን እያጮህን የእግዚአብሔርን ሐሳብ ሳንሰማ ስንተላለፍ እንገኛለን። ውካታ፣ ግርግር፣ ሩጫ በበዛበት ዓለም እንኖራለን። ዝምታ ያስፈራል። ዝምታ ጊዜን እንደማባከን በሚቆጠርበት ጊዜ እግዚአብሔር ግን አንዳንዴ በዝምታ ውስጥ ይናገራል። ከብዙ ድሎች በኋላ በእስራኤል ፊት በነቢያት በታላላቅ በኤሎች ፊት ድል የነሳው ኤልያስ ከዚያ አስደናቂ ድል በኋላ ብዙዎቹን ጉድ ካስባለ በኋላ በተስፋ መቁረጥ እና ፍርሃት ውስጥ ልቡ ተሞልቶ በአንድ ቦታ ተሸሽጎ ይገኛል። የትላንቱ ጀግና ዛሬ ሞትን ፈርቶ አባቶ ውሰደኝ፣ በቃኝ፣ እኔ ከማን በልጬ ነው እያለ ሲያማርር እናየዋለን። ሞትን ተመኝቶ ውሰደኝ እያለ ሲጮህ የትላንትናውን ድሉን የትላንትናውን ጉድ ያስባለውን ረስቶ ከሰው ፊት ሸሽቶ በአንድ ተራራ ተቀምጦ በአንዲት ዋሻ ውስጥ ገብቶ አደረ። እግዚአብሔርም ለኤልያስ ተገለጠለት። እግዚአብሔርም ወደ እሱ ሲመጣ እዚህ ምን ታደርጋለህ ሲለው፣ እርሱም እኔ ለእግዚአብሔር ለሰራዊት ጌታ አምላክ ቀንቻለሁ። እስራኤላውያኑ ኪዳንህን ትተዋል፣ መሠዊያዎችህን አፍርሰዋል፣ ነቢያትህንም በሰይፍ ገድለዋል። የቀረሁት እኔ ብቻ ነኝ፣ እኔም ደግሞ ለመግደል ይፈልጋሉ። ስለዚህ መጣው አለው። የእግዚአብሔርን መገኘት የናፈቀው ኤልያስ ብቻውን የመሰለው ኤልያስ በቃ ፍርሃቱ፣ የትላንትናው ድል የዛሬውን ፍርሃቱን ሊያስጥል ያልቻለው የጌታ ህልውና ያስፈለገው ኤልያስ፣ እግዚአብሔርም ካለበት ቦታ መጣ። ከዚም እንደዚህ ያለው እግዚአብሔር እግዚአብሔር በዚያ ያልፋል እና ወደ ተራራው ወታ በፊት ቁም አለው። የናፈቀው እግዚአብሔር መጣ። እግዚአብሔርን ድምፅ መጠባበቅ ጀመረ ኤልያስ። ይጠብቃል። የሚጠብቀው ያ የሚያውቀው እግዚአብሔር በሰዓት የሚወርደውን እግዚአብሔርን ነው። በታላቅ ኃይል የሚገለጠው እግዚአብሔርን ነው። እንደጠበቀውም ታላቅ ኃይለኛ ንፋስ ተራሮቹን ሰነጣጠቀ፣ አለቶቹንም ብትንትናቸውን አወጣ። እግዚአብሔር ግን በንፋስ ውስጥ አልነበረም። ከንፋሱ ቀጥሎ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥም አልነበረም። ያ በእሳት ያየው በእሳት የመለሰው እግዚአብሔር እንደገና እሳት ተነሳ። እግዚአብሔር ግን በእሳት ውስጥ አልነበረም። በመጠበቅ ውስጥ መልስ የሌለው መጠበቅ ኤክስፔክት ያደረገው ውስጥ አንድም አላገኘውም። ከእሳቱን ቀጥሎ ግን ለስለስ ያለ ድምፅ ተሰማ። ኤልያስም ይህንን ሲሰማ ፊቱን ሸፈነ፣ ወጣና በዋሻው ደጃፍ ቆመ። ከዛም እግዚአብሔርና ኤልያስ ንግግራቸውን ጀመሩ። በሹክሹክታ ጸጥ ባለው እረፍት በሚመስለው ድምፅ ውስጥ የእግዚአብሔር መገኘት ተገለጠ። አንዳንዴ እግዚአብሔር በጠበቅነው ሁኔታ ውስጥ አይመጣም። እግዚአብሔር በትንሽ ዝምታ በሚመስል ንግግር በሌለበት በማረፍ ውስጥ ይመጣል። ስለቧጠጥን አይደለም፣ ግርግር ስለፈጠርን አይደለም፣ ነገሮች ድብልቅልቅ ስላሉም አይደለም፣ ትልቅ ትዕይንትም ስለታየም አይደለም። አዎ አንዳንዴ በእግዚአብሔር በታላቅ ክብር በታላቅ መገለጥ ውስጥ ሊመጣ ይችላል። አንዳንዴ ግን በዝምታ ውስጥ ትንሽ ሹክሹክታ ትሰማለች። ስለዚህ በእግዚአብሔር ማረፍ ሁሉ በሱ ቁጥጥር ስር መሆኑን እርግጠኝነታችንን ያሳያል። ዝም ብለን ስንጠብቀው፣ በእረፍት ስንጠብቀው ጌታ ሆይ በአንተ እርግጠኛ ነኝ እያለን መሆናችንን ያሳያል። ለዛ ነው መጽሐፍ ቅዱስ ጌታ እግዚአብሔር እንዲህ ይላል በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ደግሞ ኃይል ይሆንላችኋል ይላል። ጸጥታችን፣ ዝምታችን፣ እረፍታችን በእግዚአብሔር መታመናችንን ያሳየናል። በዝምታ ውስጥ ድል አለ። አንዳንዴ ጸጥ ብለን ስናርፍ ዝም ስንል መሸነፍ ሊመስል ይችላል። አይደለም፣ ለእግዚአብሔር እንዲሰራ እየፈቀድንለት ነው። የእግዚአብሔርን ሀሳብ ለማዳመጥ ጊዜ እየሰጠን ነው ማለት ነው። አንዳንዴ ከእኛ ምንም ነገር የምናደርገው ነገር ላይኖር ይችላል። ከኛ ምንም አይጠበቅም። በዝምታ እና በማረፍ ብቻ መጠበቅ ይሆናል ከኛ የሚጠበቀው። ለእስራኤላውያን ይህ ታሪክ አዲስ አይደለም። በዝምታ ውስጥ ድል ያገኙበት አንድ ትዝታ አለ። እሱን ላንሳ። ፈርዖን ህዝቡን በለቀቀ ጊዜ አቋራጭ በሚመስል መንገድ እያለ እግዚአብሔር ግን ህዝቡም በቀይ ባህር በኩል መራው በምድረ በዳው ወደ መንገድ ወደ ቀይ ባህር መራቸው። ጉዞ ተጀመረ። የብዙ ዘመናት ለቅሶ መልስ ህልም የሚመስል አንድ እርምጃ አይለቅም የተባለው ፈርዖን የለቀቀበት የድልም ማግስት ሁሉ ነገር ተሸክፎ በደስታና በዝማሬ የተጀመረ ጉዞ ከባርነት የተላቀቁበት የድል ቀን ነች። በምድረ በዳ ውስጥ ያልፎ ነበረ። እግዚአብሔር ቀን በመንገዳቸው በደመና አምድ፣ ለሊት በእሳት አምድ እየመራቸው ይሄዱ ነበር። አንድ ቦታ ግን ደረሱ። በባህር መካከል ሰፈሩ። በቀኝ ተራራ በግራ ተራራ ከፊት የሚያስፈራው ኤርትራ ባህር። ምንድነው ነገሩ የሚያስብል ጥያቄ መጀመር ተጀመረ። ፈርኦንም ተነሳ፣ እንዴትም ያገለግሉን እንለቃለን? ይሄኔ በምድረበዳ የተቅበዘበዙ ነው፣ ተነሱ እንመለሳቸው ብሎ ፈርኦን ተነሳ። እግዚአብሔር ግን ይህ እንደሚሆን ያውቅ ነበር። እስራኤል ፈርኦን የሚፈሩት ግብፅ ለአንዴና ለመጨረሻ ጊዜ ሲጥላቸው ማየት ስለነበረባቸው እግዚአብሔር በዛ ውስጥ ሆን ብሎ ያሳልፋቸው ነበር። ግብፅም እየገሰገሰ ወደ እስራኤል ተጠቃ። እንዴት ለቀቅናቸው በሚል ምሬት፣ ቁጭት ሰራዊቱን አሰልፎ ከኋላ እየገሰገሰ መጣ ከዛም ፈርዖን መቅረቡን ተመለከቱ። እስራኤላውያን ያልጠበቁት ነገር ቀና ብለው ተመለከቱ። አመስግነው ሳይጨርሱ ሆነልን ብለው ደስ ተሰኝተው ሳይጨርሱ በህልማቸው፣ በእውናቸው ሊያምኑት የማይችሉት ታላቅ ፍርሃት በመካከላቸው ሆነ። የሚያስጮህ የሚያስደነግጥ ያ ለአመታት ያሰራቸው ፈርዖን ወደፊታቸው እየገሰገሰ መጣ። ሰዎች ውሀት ሆነ። በእስራኤል መንደር ሙሴ ላይ ተነሱበትን። በምድረ በዳ እንድንሞት ያመጣሃለ ምንድን ነው? እዛ መቃብር ጠፍቶ ነውን? ምን አደረግንህ? በግብጽ ሳለን ብትተወን ምን ነበረበት? እባክህ ግብጻውያንን እናገልግል አላልንህም ነበር? በምድረ በዳ ከምን ሞትስ እዛው ባገለገልን ይሻለን ነበር፣ የሚል ቆይታ ተነሳ፣ ረብሻ ተፈጥ እግዚአብሔር ዝም አለ። መልሱ ወዲያው እርምጃ የሚወሰድ ነገር አልነበረም። የሚጠብቁት የሆነ ነገር እንዲፈጠር ነበር ያሚያውቁት፣ እግዚአብሔር የሆነ ነገር እንዲያደርግ ነበር። እስራኤል በሽብር ተሞልተዋል። ፈርዖን እየገሰገሰ እየገሰገሰ ስራቸው እየደረሰ ነው። እግዚአብሔር ግን አንድ ነገር ብቻ ነው ያላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁ መታደግታ ያላችሁ፣ ዛሬ የምታዩዋቸውን ግብፃውያን ዳግም አታዩዋቸውም። እግዚአብሔር ስለ እናንተ ይዋጋል። እናንተ ያለባችሁ መታገስ ብቻ ነው፣ በዝምታ መጠበቅ ብቻ ነው፣ ጸንቶ መቆም ብቻ ነው ነው። በቃ የተሰጣቸው መልስ። ስለዚህ እስራኤላውያን በዝምታ መጠበቅ ነበረባቸው። ጸጥ ባለ ሁኔታ ውስጥ መቆም በማረፍ መጠበቅ። የሚመዙት መሳሪያ የለም። የሚሸሹበት ዋሻ የለም። የሚሻገሩት ምንም ነገር የለም። ጸንቶ መቆም፣ ጊዜው እስኪደርስ ጸጥ ማለት፣ ጊዜው እስኪደርስ፣ ያስጨናቂው ጊዜ ዝም ማለት፣ ለእግዚአብሔር መተው፣ ማዳኑን ማየት። አዎ አሁን እኛ ታሪኩን ስለምናውቀው በኋላ የሚፈጠረውን ስለምናውቅ ምንም ላይ መስለን ይችላል። ነገር ግን ባህሩ እንደሚከፈል ሳያውቁ መቆም በጣም ከባድ ነው። ጸንቶ መቆም በጣም ከባድ ነው። ግን ስናርፍ ጌታ ሆይ አንተ ትችላለህ እያለ ነው ማለት እንደሆነ እንድናውቅ እግዚአብሔር ይፈልጋል። እግዚአብሔር በመረጋጋትና በዝምታ ውስጥ እሱም አብሮ ተቀምጧል ማለት አይደለም፤ እግዚአብሔር በስራ ላይ ነው። እኛ እናርፋለን፣ እሱ ግን ይሰራል። ለዛ ነው እረፉ እኔም አምላክ እንደሆንሁ እወቁ። አምላካችንን የምናውቅበት አንዱ መንገድ ቢኖር በማረፍ ውስጥ ነው። እውነተኛ መጠበቅ ሰላማዊ ነው። ለዛ ነው ዳዊት እራሱን ሲነግራት ለነፍሱ ነፍሴ ሆይ አርፈሽ፣ እግዚአብሔርን ጠብቂ፣ ተስፋዬ እርሱ ከእርሱ ዘንድ ነው ይላታል። ብዙዎቻችን እንሸበራለን። በተለይ በድላችን ማግስት ሆነልን ባልነው ማግስት ነገር ይገለበጥና የተሳካ በመሰለን ማግስት ነገር ሁሉ ድብልቅልቅ ይልና እንደገና ወደታች ሊወርድብን ይችላል። ጌታ ሆይ ያን ሁሉ ያልከኝ ያን ሁሉ ያስጀመርከኝ ለዚህ ነው ብለን መጠበቅን ይደክመናል። በቃ እንሰላቻለን፣ ግራ እንጋባለን። ቀድሞኑ ለምን አስጀመርከኝ ብለን እንቆጫለን። ግን አንዳንድ እግዚአብሔር ዝም ብላችሁ ቁሙ፣ ጸንታችሁ ቁሙ፣ የኔን ማዳንት ያታያላችሁ ሊለን ይችላል። ብዙዎቻችን እንደዛ ውስጥ ተሸብረን አልፈን ሊሆን ይችላል። ግን ወደ እረፍቱ ይጠራናል። ጌታ በሹክሹክታ ውስጥ ሊያወራን ይፈልጋል። በዝምታ ውስጥ የእሱን ሥራ እንድናይ ይፈልጋል። አእምሮን ሁሉ የሚያልፍ ጌታ ሰላም ልባችን እና ሐሳባችን ሊጠብቅ የተዘጋጀ ነው። እግዚአብሔርን ተረጋግተን በጸጥታ በመታመን መጠበቅ እንድንችል እግዚአብሔር ይርዳል። ስለዚህ ወገኖቼ እግዚአብሔርን በብዙ ሁኔታ ውስጥ ሆነ ልንጠብቅ እንችላለን፣ ግን ጌታ ከኛ የሚጠብቀው እንድንጠብቀው የሚፈልገው በዚህ ሳምንት እንዳጠና ነው እግዚአብሔርን በትዕግስት እና በተስፋ መጠበቅ እንድንችል። ምክንያቱም ለቃሉ ታማኝ የሆነ አምላክ ለአብርሃም የፈጸመ ኪዳኑን የማይረሳ አምላክ ስላለን በሱ እንድንታመን አደራላችኋለሁ። በእቅዱ እርግጠኛ በመሆን እንድንጠብቀው። ምክንያቱም እግዚአብሔር ለቃሉ ታማኝ ነው። ዮሴፍ ያየው ሕልም አንዲቷም አልቀረችም። ነገርን ሁሉ ጠቅልሎ ለበጎ ማድረግ የሚችል አምላክ ስላለ በቅዱ እርግጠኛ በመሆን እንድንጠብቀው እግዚአብሔር ይጠይቀናል። ዛሬ ሳናቋርጥ ደግሞ እንደሃና እየጸለይን እንድንጠብቀው እግዚአብሔር ከኛ ይጠብቃል። ምክንያቱም በእግዚአብሔር ፊት የተንበረከከ የጸለይ አፍሮ አያውቅም። ስለዚህ እግዚአብሔር እንደዛ እንድንጠብቀው ጌታ ይርዳን። ሌላ ደግሞ በመታዘዝ እሺ በማለት ውስጥ እንድንጠብቀው ኖህን አይተናል። ሌሎችንም አይተናል። እግዚአብሔርን በመታመን፣ በመታዘዝ እንድንጠብቀው። ሌላ ደግሞ በምስጋና በደስታ እንድንጠብቀው። ምክንያቱም እግዚአብሔር የሚያደርገውን ያውቃል። በምንም ውስጥ መንገድ ስላለው በደስታ በምስጋና እንድንጠብቀው። በመጨረሻም ደግሞ በመረጋጋት፣ በጸጥታና በማረፍ ውስጥ እንድንጠብቀው ጌታ ከኛ ይፈልጋል። በመጠበቅ ውስጥ ምን እናገኛለን ለሚለው በመጠበቅ ውስጥ እምነታችን ያድጋል። በመጠበቅ ውስጥ በረከት ይመጣል። በመጠበቅ ውስጥ የእግዚአብሔርን ምርጡን እንቀበላለን። በመጠበቅ ውስጥ ከእግዚአብሔር ሀሳብ ጋር እንስማማለን። በመጠበቅ ውስጥ ሰላም ይሆንልናል። እግዚአብሔር ስላለቀስን አይስጠን፣ ወዮ ስላልን አይስጠን፣ ጊዜው ሲደርስ ብቻ አይስጠን። ምክንያቱም እኛ የዛሬን ነው የምናየው፣ እሱ ግን የዘላለምን ያውቃል። ለልጆቹ መልካም ብቻ ነው የሚያውቀው። ከመልካም ውጭ በሱ ዘንድ የለም፣ በሀሳቡም የለም። የእግዚአብሔር ስራ እጅግ ውብ ነው። ለልጆቹ አሰማምሮ አሽሞንሙኖ በጊዜው መስጠትን የሚያውቅ አምላክ ስላለን በመታመን እንድንጠብቀው ጌታ እንዲረዳን እጸልያለሁ። በመጨረሻ ሁላችሁም በዚህ ውስጥ የምታልፉ በመጠበቅ ውስጥ የምታልፉ በእንደዚህ አይነት ሁኔታዎች ውስጥ እንድታልፉ እግዚአብሔርን እያመሰገናችሁ በሁሉ ደስ እያላችሁ እንድታልፉ እመርቃችኋለሁ። ጸሎት አድርገን እንጨርሳለን። የማትዘገይ የማይረፍድብህ፣ ሁሉ በፊትህ የተገለጠ ነገርን በጊዜው ውብ አድርገህ መስራት የምታውቅ ሁሉን አዋቂ አማካሪ የማትፈልግ ነገር ግራ ማይገባህ ቸሪ ሆንግ ለልጆችህ መልካም የምታስብ እግዚአብሔር ሆይ፣ አንተ እኮ ራስህን በመስጠት አንድያ ልጅህን አሳልፈ በመስጠት ከዚህ የበለጠውን ፍቅር ማን ሊሰጠን ይችላል? በሱ ፍቅርህን አሳይተህናል። ሌላውም እንዴት ትርፍ ነው! ጌታ ሆይ፣ እኛ ዘገየ እንዲያልሆነ እንዲሆነ የምንላት ሌላውም እንዴት ትርፍ ነው! እንዴት አብልጠህ አሳምረህ ትሰጠን! ስለዚህ አቤቱ በአንተ መታመንን አስተምረን። ጌታ ሆይ እያመሰገን እንጠብቅ፣ በማረፍ ውስጥ እንጠብቅ። ጸሎታችን አይቋረጥ ጌታ ሆይ፣ ያልከንን እየታዘዝን እንጠብቅህ። በቃልህ እርግጠኛ መሆንን እያወቅን እንጠብቅህ። ተስፋችን አይወሰድብን። ትዕግስት እንጨምረልን። እናመሰግንሃለን ከኛ ጋር ስላለ! በዚህ ሰዓት ሁሉ በመጠበቅ ውስጥ የሚያልፉ ቢኖሩ በኢየሱስ ስም ጸጋውን ስጣቸው። ጊዜው ለደረሰ ደግሞ መሳካት ይሁንላቸው፣ እረፍት ይሆንላቸው። እግዚአብሔር ሆይ የጠላት ሐሳብ አይከልክል ከአንተ ፈቃድ፣ የአንተ ኃይል ይበልጣል በኢየሱስ ስም አንተ ቀደም! ስለ ሁሉ ተመስገን በኢየሱስ ስም አሜን። እግዚአብሔር ባርካችሁ ሁላችሁንም ስለነበረን መልካም ሳምንት የጌታ ስም የተመሰገነ ይሁን ሁላችሁም በያላችሁበት በምትጠብቁበት በምታልፉት ሁሉ የጌታ ሀይል ከእናንተ ጋር ስላለ እግዚአብሔርን እያመሰገንኩ በዚህ እሰናበታችኋለሁ መልካም ጊዜ